ለሁሌ ነው። ሪስትሪክሽን አለ ይሄ የነበረው ነው። እባክህ ምን ላድርግ ነው? የለ ይደለስ ዛሬ ዋርኒንግ አላለ። ትላንት ባገኝሽ ጥሩ ነበረ። የት ነበርክ? ምን ላይ ነበርክ? አመሰግናለሁ። ትላንት ምን ነበረ? አይ ትላንትና ድጄ ነበረና፣ ኦኬ። በቃ አንተ ኳስ በተሸነፈ ቁጥር የተናደድክ ትላንት አዲስ አመሰግናለሁ። እና ዛሬ ለቀቀኝ ንዴት አራ ለቀቀኝ። እስቲ አስለቅቅኝ፣ ንዴቴ እንዲለቅ አድርጊ እስቲ። የራሴ ለራሱ የሚያስለቅቅልኝ እየፈለኩ ነው። ዱካኬ እኔ አስለቅቅልሻለሁ ኮ ዱካኬ ሲለቅ ነዋ። እኔ አንተን ንዴትን ላጠፋ ምችለው ዱካክ ላይ ሁኛው ምን ታረጋለች መሰለች፣ ካሜራው እንደዚህ አርጊ፣ መጀመሪያ እንደዚህ አርጊ፣ ከዛም በኋላ ትንሽ ራቅ በይ ይለቅሻል። ዱካክሽ ነገር ጉዳይ በለውም፣ ሁሌ እያሳየሽው አራይ በለውም። ከባር ነው ዝም ብሎ መሰለኝ። ያንቺ ደግሞ ስለሚያምር መግባት የአንቺ እንደ እኔ ስለማያምር ነው። ባያት እኮ ብንረጋገሻል። ሴቶች በቃ አይመኝም አይመስልም። ሲጀምር ሴት ሆነሽ ሴት አይመችሽም። ያ ገና ሲያዩኝ ማለት ነው። አላቅም። የሆነ ሰይጣን ያዩ ነው የሚመስሉት። እኔ ዛሬ እንዲሁም ሴቶች ምስኪን ናችሁ ብዬ ነው የፖስትኩት። ግን ቪዲዮ ቫይራል አልወጣም እስካሁን ዘጠኝ መቶም ሰው ልት ሰው ጋይስ አጥፎ አጥፎ በቃ ቫይራል ካልወጣ አይ ችግር የለም ይወጣል በግድ። ና አይከበሩም እንዴ ሰው ትልቅ ሰው አይደለም እና እና እንዴ ነሽ? የሆነ ልጅ እኮ ሰሞኑን አይቼ ስለዛ ልጅ ነው የፕሮሰስኩት። ድሮ ነው የማውቀው። ምን ሆነ? ድሮ እኔ ገርል ፍሬንድ ነበረችኝ የዛሬ ዘጠኝ ዓመት ምናምን እና እሷን ምን አረጉ? ከጓደኛው ከጓደኞቹ ጋር ሆኖ ይታ አረቄ ምናምን አጠጥተው ሊመቻቹ ሞከሩ። እና ሴቶች እንደሱ አይነት ወንድ ለምንድን ነው የምትወዱት? የሚያስመስል ወንድ ይወዳሉ ብዙ ጊዜ ሴቶች እንግዲህ አንዳንዴ ምንድን ነው ይሄ ምንድን ነው? በቃ የሴቶች ወዳጅ አንቺሁን አንቺ ጋር ገብቶ ትችያለሽ ቤትዬ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ እንዲ ምናም ምናም ብሎ ወይ ጠጋ ብሎ ፎቶ ሲያነሳሽ ምናምን ምናምን ምናምን። ብዙ ሴቶች እንደሱ አይነ ወንድ ነው የሚወዱት ሚያሽቀብጥ ወንድ፣ ሚያሽቀብጥ ወንድ። ከዛን ህይወታቸውን ላይ ገብቶ ብጥብጥ አድርጎ ይወጣል። ደግሞ የሌለው የዚህን ከዛ ቀላቅሎ ምናምን አንቺ ሰው ሜንሽን አታርጊ እዚህ ጋር። እኔ ኮመን ምንድን ነው ቆይ አንቺ ልጅ ምንድን ነው ምንድነው ሀሳባችን ዲስትራክት የምታርጊው ለምንድን ነው? ምን አደረኩኝ እኔ? አረ ምንም ምንም ወዲ ነው ወዲ ነው